ስራ አጥነትን የሚያበዛ ወይ ደግሞ እንዲጨምር የሚያደርግ አይደለም፣ በመሰረቱ እንዳውም ኢንተርፕሬነሮች እንዲበዙ ሊያደርግ ይችላል። ሀገር በቀል የሆኑ ፕሮዳክቶች ላይ ነው ፎከስ የምናደርገው። ዲፕፌኮች ሰው ሳይል ሰው እንዳለ አድርጎ የሚሰሩ ነገሮች እየበዙ ነው። በምድር ላይ በሰው ልጆች አይምሮ አማካኝነት የተፈጠሩ አያሌ ነገሮች የሰው ልጅን ሕይወት ለመቀየር አለምን አዲስ መልክ እንድትይዝ አድርጓል። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አሁን ላይ የሩቅ ሕልም ሳይሆን በእያንዳንዳችን የዕለት ተዕለት እንቅስቃሴ ላይ ትርጉም ያለው ለውጥ እያመጣ ነው። ኤአይ የምንለው ዝረቃል ነው። አርቲፊሻል ኢንቴሊጀንስ የሚለውን ረዥም ቴክስት ነው የሚይዘው የሰው ልጅን ኢንቴሊጀንስ ማሽን እንዲያውቅ ወይ ደግሞ ለማሽን ሪዩዘብል እንዲሆን ማድረግ ወይ ደግሞ ማሽን እንዲጠቀም ማድረግ ነው ማለት ነው። ጉዲና ነገር አባላለሁ የጉዳ ላብስ ቴክኖሎጂ ፋውንደር እና ለዛም ደግሞ ማኔጂንግ ዳይሬክተር። የጉዳ ላብስ ቴክኖሎጂ የሚሰራቸው ሀገር በቀል የሆኑ ፕሮዳክቶች ላይ ነው ፎከስ የምናደርገው። ለፋይናንስ የምንሰራቸው ቴክኖሎጂዎች አሉ፣ ለፊንቴኮች ማለት ነው። እንደዛውም ደግሞ የተለያዩ የአርቲፊሻል ኢንቴሊጀንስ ፕሮዳክቶችን ለሀገር እናቀርባለን። ሎካላይዝድ የሆኑ ስንል ቴክኖሎጂ አዳፕሽን ጨምሮ ኢሚቴት ካደረግን በኋላ የራሳችን የምንፈጥርበት ሂደት ነው ጉዳ ላብስ ያለበት አሁን ማለት ነው። ስለዚህ በአብዛኛው ፎከስ የምናደርገው ፊንቴክ እና አርቲፊሻል ኢንቴሊጀንስ ፕሮዳክቶች ላይ ነው ማለት ነው። አሁን ላይ ወሳኝ በሆኑ እንደ ሕክምና፣ ግብርና፣ ኢንዱስትሪ እና ጸጥታ ዘርፍ ላይ አርቲፊሻል ኢንቴሊጀንስ ከፍተኛ ሚና እየተጫወተ ይገኛል። አርቲፊሻል ኢንቴሊጀንስ ዘመኑ ነው። ነገሮቹ በጣም ፋስት እየሄድን ነው። በጣም ስፒድ አለው። የኤአይ እድገት ካየን የዛሬ አራት ዓመት ሶስት ዓመት የነበሩ ሲምፕል ቻት ቦቶች አሁን ወደ ፓወርፉል የሆኑ ኤአይ ኤጀንቶች እና ኤጂአይ ሌንደርስ ነው። ስለዚህ ምንድን ነው እኛም ፎከስ ማድረግ እየፈለግ ነው፣ ቴክኖሎጂ ጋር መራመድ ስላለ እኛም የቴክኖሎጂ ካምፓኒዎች ስለሆነ ኤአይ ላይ እየሰራን ያለው የተለያዩ ኢንዲቪዋሎችን ስሞል ሜዲየም ኢንተርፕራይዞችን ጥቃቅንና አነስተኞችን እና የተለያዩ የመንግስት ተቋማትን በኤአይ ማገዝ ነው። እኛም የተለያዩ ሰዎች ኢንዲቪጁዋል ስንላቸው የትኛውን ሰው ስለ ኤአይ ማወቅና ከኤአይ ጋር መሄድ የሚፈልግ ፕሮዳክቲቪቲውን መጨመር የሚፈልግ የእኛም ፕሮዳክቶች እንዲጠቀሙ ነው የምናደርገው። እነዛ ፕሮዳክቶች ምንድን ናቸው ብለን ስናስብ የምናያቸው ላይክ ዲፕሲክ እና ቻጂፒቲ የሚባሉ ጄኔራል ቻት ቦቶች አሉ። እኛ የእነሱን ኤፒአይ ኪ በመጠቀም ለሀገር ከስተማይዝድ የሆኑ ቻት ቦቶችን እናቀርባለን። ለእያንዳንዱ ሴክተር ማለት ነው። ፕሮዳክቶች እኛ ጋር ያሉት አሁን ሀዩ ኤአይ የሚባል ነው። እንግዲህ ይሄ ሀዩ ኤአይ የሚባል ምን ምን ይሰራል የሚለውን የመጀመሪያው ቻትቦት ነው። ቻትቦት ሲሆን ለምሳሌ የእናንተ ድርጅት ከእኛ ጋር ኢንቴግሬሽን ፈልጎ ወይ ደግሞ ፕሮዳክት ከፈለገ የእናንተ የምትሰሩትን ነገር ሙሉ ዳታ ከወሰድን በኋላ ቻትቦቱን ስፔሻላይዝ አድርገን ነው የምንሰጣችሁ። ስለዚህ ያ ቻትቦት ሁልጊዜ እናንተን እያገዘ አሲስት እያደረገ ስራችሁ ላይ ረዥም ጊዜ የሚወስድባችሁን ነገር በደቂቃዎች ማ እየጨረሰ ፕሮዳክቲቪቲ ኢንክሪዝ እንድታደርጉ ያደርጋል ማለት ነው። ሀዩ ኤአይ የሚባለውን በጉዳይ ላብስ የተሰራውን አክሰስ ለማድረግ የትኛውም ሰው ብሮዘር ይከፍትና ብሮዘሩ ላይ ሀዩ ኤአይ ዶት ኦርጅ ብሎ ይጽፋል ማለት ነው። ሀዩ ኤአይ ዶት ኦርጅ ብሎ ይጽፋል። ስለዚህ ወዲያውኑ ክሊክ በሚያደርግበት ሰዓት ፍሮንት ኤንድ ላይ ያለው ደግሞ የመጀመሪያ ላንዲንግ ፔጅ ይመጣል። እዚህ ላይ ኤአይ እንዴት እንደሚሰራ ጨምሮ ነው ያለው። ሀው ዳዚት ዎርክስ ብሎ የመጀመሪያው የጽሁፍ መሳሪያ እንመርጣለን። ከዛም ስለ ምን መጽሐፍ እንደፈለግን በትክክል እናብራራለን። ከዛ የኤአይ ይዘት ይፈጠራል ማለት ነው። ያ ማለት ጀኔሬት ይደረጋል ማለት ነው። ስለዚህ ሳይን አፕ ማድረግ አለባቸው ተጠቃሚዎች። ዳሽቦርዱን በሚገቡበት ሰዓት ኤአይ ቻት የሚለውን ነው የሚነኩት፣ በዚህኛው ረድፍ ላይ ያለው። ስለዚህ ከነዚህ ኤአይ ቻቶች በጣም ብዙ ካታጎሪዎች አሉ። ከዚህ ቢዝነስ አለ፣ ኮች አለ፣ ኤዱኬሽን አለ፣ ሄልዚ አለ ሌሎችም እንደዛው ይኖራሉ። ሲፈለግም እዚህ ጋር ከስተም ቻት ቦትን ክሬኤት ማድረግ እንችላለን ማለት ነው ፔር ኦርጋናይዜሽኖች። ስለዚህ ለአሁኑ ቢዝነስ ላይ አማካሪዎችን ወይ ደግሞ ቻት ቦትን እንዲያማክሩን እንየዋለን። ስለዚህ የመጀመሪያው የምናየው እንደ አለምም የምናውቀው ሮበርት ኪዮሳኪ ፑር ዳድ ሪች ዳድ የጻፈ ሰው ስለ ፋይናንሻል አናሊሲስ ስለሚሰራ ፋይናንሻል አናሊስት ሆኖ ነው እዚህ ጋ ቢዝነስን የሚያማክረን ማለት ነው። ልንጀምሮ ያሰብነው ቢዝነስ ምን ያክል ብር ወይ ደግሞ ኮስት እንደሚፈጅ በጣም ጥሩ የሆነ የአካውንትን አካውንቲንግ ህግን ተከትሎ የሚያወጣልን ኤአይ ነው ማለት ነው። ስለዚህ አይኒድ ኤኮፊ ቢዝነስ ሀው ማች ኮስት ኢንቨስትመንት ዱ አይ ኒድ ብለን በእንግሊዘኛ እንጠይቀዋለን ማለት ነው። በምንጠይቅበት ሰዓት እንደምታዩት መልስ ሊሰጠን እየተዘጋጀ ነው ማለት ነው። ረዳታችን በዚህ ሰዓት እኔ የቡና ቢዝነስ መክፈት ስለምፈልግ ምን ያክል ኢንቨስትመንት ወይ ደግሞ ኮስት ይጠበቅብኛል ብዬ በምጠብቅበት ሰዓት እሱ እያሰበ ነገሮቹን በደንብ እያሰበ ዳታ ጀኔሬት አድርጎ ይሰጠኛል ማለት ነው። ይሄ አካውንቲንግ ሕግን በተከተለ ቢዝነስን እያማከረን ነው ያለው ማለት ነው። ይሄ ደግሞ ከተለያዩ ወጪዎች ያድናል። ሰውን ለምሳሌ አማካሪዎች ጋር ብዙ ብር የምናወጣውን ፊዚቢሊቲ ስቴዲ፣ የተለያዩ ፕሮፖዛል፣ ቢዝነስ ፕላንን የምንሰራውን በጣም ኮስት የሆኑ ነገሮችን ይቀንስልናል የሰው ሰራሽ አስተውሎት አልጎሪዝም የግለሰብን ጸባይንና ምርጫን ለመለየት ስለሚያስችል ሰዎች ምን እንደሚፈልጉ በቀላሉ ለመረዳት ያስችለናል እዚህ ጋር የጻፍነው ነገር ለምሳሌ አይ ዋንት ቱ ራይት ስክሪን ፕሌይ ብንልና ኢንተር ብናደርገው ስክሪንፕሌ ፕላይ እንዴት መጻፍ እንዳለበት እያንዳንዱን ነገር ታሳያለች ቻትቦቱ ከጀኔራል ዳታው ማለት ነው አይ እኔ ሪል ዳታ ነው የምፈልገው ወይ ኦንላይን ያለው ዳታ ነው የምፈልገው የሚል አካል ካለ ይሄኛውን ሪል ታይም ዳታ አክሰስን ማብራት አለበት ማለት ነው። ስለዚህ ምን ያደርጋል? ይሄ ሪል ታይም ዳታ አክሰስ እያደረገ ከቻት ቦቱም የሚመጣ ጀኔራል ሀሳብ በመቀበል ሰዎቹን ስክሪን ፕሌ መጻፍ እንዲችሉ ይረዳል፣ ለኤዲኩሽን፣ ለተለያዩ ነገሮች። ተጠቃሚው ፋይል አፕሎድ አድርጎ ይሄን ቻት ከፋይሉ ጋር ቻት ማድረግ የሚፈልግ ከሆነ ፐርሚሽን ሰጥቶት አፕሎድ ያደርጋል ማለት ነው። እንደምታየት እኔ ዶክመንቴን አፕሎድ እያደረኩ ነው ማለት ነው። ፐርሚሽን ካልሰጣችሁና ፋይል ካልሰጣችሁ ፋይላችሁ ጋር ቻት ማድረግ ካልፈለጋችሁ መተው ትችላላችሁ። ግን ከፋይላችሁ ለምሳሌ የኢትዮጵያ ክሪሚናል ሎው ከሆነ እሱን ሰጥነው ስለ ክሪሚናል ሎዎች ማየት፣ የሄልዝ ኢሹ ከሆነ ደግሞ የሄልዝ የታወቁ መጽሐፎችን አፕሎድ በማድረግ ከመጽሐፎቹ ጋር ሪል ታይም ቻት ማድረግ እንችላለን ማለት ነው። ንግግር ሁልጊዜ ከራሳችን ሲንጀምር፣ ለሌሎቹ ለመድረስ ቀላል ይሆናል። የመጀመሪያው ሶሻል ሚዲያ ማኔጅ ለማድረግ እና ኮንቴንቶችን ራይት ማድረግ ላይ ሰው በመሰረቱ ይሰንፋል። ከዛ በኋላ ለምንድን ነው የዲፕሲክን ወይ ደግሞ የኦፕን ይን ኤፒይ ኪ በመጠቀም ኮንቴንቶችን ራሳችን ጀኔሬት እንዲያደረግ ኤአዩ ማናደርገው ብለን ዶክመንቴሽናቸው ላይ ያለውን ኤፒይ በመጠቀም ሞከር ነው። ተሳካ ስለዚህ ከነሱ ተጠቅመን አዳፕት ማድረግ ስለፈለግን ቤታችን ውስጥ ያለው ችግር ምን ነበረ? ለሶሻል ሚዲያ ማኔጅመንት እና ኮንቴንት ጀኔሬት ማድረጉ ላይ ነበረ። ስለዚህ እነዛን ኮንቴንት ጄኔሬት ማድረግ ጀመርን፣ በሀዩ ማለት ነው። ስለዚህ ሀዩ ኤአይ ዶት ኦርግ የሚል ዶሜን ስያሜ የሰጥ ነው። ለምንድነው? ኦርጋናይዜሽኑ ኦፕን ሶርስ እንዲሆንና ለማህበረሰቡ ጥቅም እንዲሰጥ ፍሪሊ ዊዛውት ኮስት። ይሄ ምን ያደርጋል አንድ ስቴፕ ህዝቦቻችንን ወደ ኤ አይ እንዲቀርቡ ያደርጋል ማለት ነው። ችግራችን ቤት ውስጥ የነበረው ኮንቴንት ጀኔሬሽን ነበረ፣ ሶልቭ ተደረገ። ከዚህ በፊት ኦልሬዲ ብዙ ሰዓት የሚፈጅ ሁለት ሰዓት ሦስት ሰዓት የሚፈጅ ኮንቴንቶች አሉ። ክሬት ለማደረግም ኦልሬዲ ምን አይነት ኮንቴንት ነው የሚያስፈልገው የሚለውም ነገር ብዙ ጊዜ እንትን ይፈልጋል ነበርና፣ ጊዜ ይፈልጋል፣ ብዙ ማሰብ ይፈልጋል ነበር። ኤ አይን መጠቀም ከጀመርነ በኋላ አርባ ደቂቃ አንድ ሰዓት ሁለት ሰዓት የምንጠቀመው ኮንቴንቶቹ በደቂቃ፣ በአንድ ደቂቃ በሁለት ደቂቃ ያ ነገር እኛ የፈለግነውን ነገር ያስቀምጥልናል ማለት ነው። በሱ መጠቀም ከጀመርን በኋላ አሁን ብዙ ስራ ነው ያቀልልልን ማለት ነው። ሰው ሰራሽ አስተውሎት አሰልቺ የሆኑ ስራዎችን በማቀላጠፍ የፈጠራ ባለሙያዎችን በፈጠራና ስትራቴጂ ጉዳዮች ላይ ትኩረት እንዲያደርጉ ይረዳል። እያንዳንዱ ሰው ያለውን ክህሎት የደበቀውን በኤአይ ክሪኤቲቭ መሆን ይችላል። ለምሳሌ ድሮ ፊልም መስራት የሚፈልግ ሰው ክሩ ስላሌለው የተለያዩ ፕሮፕሶች ወይ ቁሶች ስላሌለው ፊልም መስራት አይችልም። ናውደይስ አሁን ላይ ቤቱ ቁጭ ብሎ ቴክስት በሚያደርገው በሚጽፈው ነገር ኢማጂን በሚያደርገው ነገር ያሌሉ ሰዎችን ወደ ወደ ፊልሙ ዓለም ወደ ሙዚቃው ዓለም እያመጣቸው እንደፈለገ አክተሮቹን ግሬት በማድረግ ፊልሙን ይሰራል፣ ሙዚቃውን ይሰራል። የምፈልገውን በማሽን ማድረግ ከቻልኩኝ ዋይ ነው? ቢኮዝ ማሽኑ ፊሊንግ የለውም፣ ሰው ፊሊንግ አለው። በዛው ልክ ደግሞ ሰው በጣም ብዙ ነገሮችን ሊያጠፋ ይችላል። ማሽኑ ፕሮግራም በተደረገና በትክክል ፖሊሲ ጎቨርን ከተደረገ ሄልፕፉል ነው። ስለዚህ እነዚህ ነገሮች መበረታታት ነው ያለባቸው። እኔ ለምሳሌ እቃ ለማውጣት ለምሳሌ ከዚህ ተነስቼ መርካቶ ብሄድ በዚህ ሰዓት መርካቶ ውስጥ የማያቸው እንግልቶች አሉ። ሮቦት ቢኖር ወይ ደግሞ ድሮን ቢኖር፣ ድሮንም ቀጥታ በዳታ ባሉበት ሎኬሽን ላይ ተልኮ ዳታ ይዞ መጥቶ እኔ ባለውበት ቦታ ዴሊቨር ቢያደርግልኝ ቬሪ ጉድ፣ በጣም ህይወትን የሚያቀል በሴከንዶች መሀል፣ ቢኮዝ ትራፊክ የለም። ላይን ላይ ነው የሚሄደው፣ አየር ላይ ነው የሚሄደው። ደግሞ በጣም ሴኪውርድ የሆኑ እና በጣምም ደግሞ ኮሬክት የሆነ ፕሌስ በኤፒአይ፣ በጎግል ማፕ ኤፒአይ ማለት ነው፣ ለይቶ ይሰጡናል። ስለዚህ ሮቦቶች ሄልፕ ሊያደርጉን ነው የመጡት የሰው ልጅ አደጋ ሊደርስበት የሚችል ቦታ መስራት የሚችል ሮቦት ብቻ ነው። ለምሳሌ ሰዎች ገብተው መስራት የማይችሉበት ቦታዎች አሉ፣ ማሽነሪዎች ውስጥ። ለምንድን ነው ሮቦት የምንጠቀመው? የሰውን ሀርም ለማስቀረት ነው አደለ? ሰዎች እንዳይጎዱ ነው። ያ ነው ስለዚህ። ህይወት ነው ሴቪ እያደረገ ያለው ሮቦት ማለት ነው። በትክክል ጎቨርን ግን መደረግ መቻል አለበት እንጂ እነዚህ ነገሮች ነገ የሚሆኑ ናቸው፣ ግዴታ ፊውቸር ስለሆኑ ኤግዚስት ማድረጋቸው ካልቀረ ከአሁኑ ማሰብ ግን ግድ ነው። ያ ደግሞ ማህበረሰቡ ከእንደዚህ አይነት ነገር ላይ ራሱን እንዲላመድ ማድረግ መላመድ መቻል አለበት። ለምን አሁን ኤግዚስት፣ እያንዳንዱ ሰው ሜሴጅ መጻፍ ትቷል። እያንዳንዱ ሰው ኢሜል መጻፍ ትቷል። ሮቦት በየቤታችን ይገባል ሲባል የማያምን ከሆነ ዱሮ ኢሜል በእጅ የሚጽፍ ሰው አይጽፍም። አሁን ቴክስት የሚጽፍ ሰው አይጽፍም። ቻጂፒቲ ላይ ይገባል ይጽፋል፣ ያችኛውን አንስቶ ወደ ሌሎች ሰዎች ይልካል። ላንጉዌጅ ችግር ተቀርፏል። ይሄ እኮ ቢኮዝ ኦፍ ቴክኖሎጂ። ስለዚህ ሶ ይሄ ማለት እያንዳንዱ ሰው ስራ አጥ ያደርጋል ከማለት ክሪኤቲቭ ማይንድ እና ኢንተርፕሬነርሺፕን እንደሚያበዛ ነው የሚታይ ቴክኖሎጂ እና ኤአይ ማለት ነው። ሰው ሰራሽ አስተውሎት በአሁኑ ወቅት የሰው ልጆች የእለት ተዕለት ሕይወት በአሁንታዊም ይሁን በአሉታዊ መልኩ እየለወጠ ነው። ኤአይን ስንጠቀም ኤአይ ይዞት የመጣው ጥቅሞች አሉ። እንደዚሁም ጥቅሞች እንዳሉት ደግሞ ጉዳቶች አሉ። ሰው ዓለም ላይ ብዙ ለውጦች በኤአይ የተከሰቱ ነው። እኛም ሀገር ይሄ እየተንጸባረቀ ነው። ስለዚህ እንግዲህ አንድ ቴክኖሎጂ ኦር አንድ ስራ ሲመጣ የራሱ ጥቅምና ጉዳቶች እንዳሉት ሁሉ ኤአይም እንደዛው ነው። ስለዚህ እኛ ሀገር እኛ አሁን ኤአይን እንደ ጉዳይ ላብስ የምንጠቀመው ለፐርፐዝ ነው፣ ለማህበረሰቡ ሊጠቅሙ የሚችሉ ጉዳዮች ላይ ነው የምንጠቀማቸው። በደንብ ማየት አለበት እያንዳንዱ ኤአይ የሚጠቀም ሰው፣ ምክንያቱም ምንድን ነው አንዳንድ ጊዜ ለኤውሮፒያን ለአሜሪካን ኦር ለሌላ ኮንቲነንት የተሰራው ኤአይ ለእኛ ለአፍሪካውያን ኦር ለኢትዮጵያውያን ላይሰራ ይችላል። ኦር ደግሞ እኛ በምንረዳው ኮንቴክስት ላይሆን ይችላል። ይሄ ነው መጠንቀቅ ያለብን ማለት ነው። መጠንቀቅ አለብን ስንል ኤፒአይን ፎር ኤግዛምፕል ከስተማይዝ አድርገን መጠቀም መቻል አለብን። ከስተማይዝ ማለት እኛ ያለንን ሪል ዳታ ሰጥተን፣ አንዳንድ ጊዜ ደግሞ ላይክ ኢሮፕ የተሰራው ኤአይ ለዚህ ለኢትዮጵያ እንዴት ነው ሊሆን የሚችለው? ለአንድ ተቋም እንዴት ነው ሊሆን የሚችለው? አሁን ለፐርፐዝ መጠቀም አለብን ሲባል ከስተማይዝ መደረግ አለበት ማለት ነው። እዛ ውስጥ ያለውን ሂማን ኤሌመንት እንዲኖረው ከኛ ፊሊንግ ኢሞሽን፣ አስተሳሰብ ካልቸራችን ጋር እድገታችን ጋር አዌርነስ ለበላችን ጋር የሚሄድ እንደማለት ነው። ያንን ማድረግ ማለት ነው። አንዱ የምንጠነቀቀው እሱን ነው ማለት ነው። ኤአይ ችግር ፈቺም ነው ችግር ፈጣሪም ነው የሚለው ላይ ስቲል እኔም ኢንዲፍረንት ነኝ። ዲያሌማ ነው ያለው እንደ ዓለም። ስለዚህ ወደዚህ ሀገር ወደኛ ሀገር ስንመጣም አሁኑ ከአሁኑ ብታዩ ዲፕ ፌኮች የተለያዩ በኤአይ የሚሰሩ ሰው ሳይል ሰው እንዳለ አድርጎ የሚሰሩ ነገሮች እየበዙ ነው። ሪሲቶች በኤአይ ጀኔሬት እየተደረጉ እየተጭበረበረ ነው። ብዙ የሶሻል ሚዲያ ላይ ሴሌብሪቲዎችን ፌስ በመጠቀም የተለያዩ ብዙ ነገሮች ይሰራሉ። ችግሩን ለመቅረፍ ያሉትን ነገሮች እንደ ጄኔራል እንደ አለምም ያለውን ነገር ለማንሳት እወዳለሁ። የመጀመሪያው ኤአይ አክት ፖሊሲ የሚባለው በዩሮፒያን ዩኒየን አሁን ህጉ አለ። እነዛን አይነት ኤአይ ጎቨርን የሚደረግበትን ፖሊሲዎች ዲፕ ኢንሳይት በመስጠት ህጎችን ማውጣት ያስፈልጋል። ኤአዮች ምን አይነት ዳታ ላይ ትሬን ማድረግ አለባቸው፣ እንዴት መመለስ አለባቸው። እንዳውም ደግሞ ሲያስፈልግ የያዮችን በአክዶር ሊኖር ይገባል፣ የምንቆልፍበት የምንዘጋበት ወይ ደግሞ ሸት የምናደርግበት ሊኖር ይገባል። አለበለዚያ የተባለው ነገር እውነት የማይሆንበት ምክንያት የለም። አርቲፊሻል ኢንቴሊጀንስ ኢኒሺዬሽኖች ወይ ደግሞ ኢኒሺዬቲቮች በጣም ብዙ አሉ። ከአርቲፊሻል ኢንቴሊጀንስ ኢንስቲትዩት ኢትዮጵያን ብንወስድ በጣም ብዙ ነገር ላይ ዲፕ ኢንሳይት ኖሯቸው ሰርተዋል። ለተለያዩ ሴክተሮችም የሚያስፈልጋቸውና የሚገለገሉባቸውን ኤአይ ሰጥተዋል። ይሄ እንደ ሀገር በጣም የሚበረታታና ወደፊትም ሊደገፍ የሚገባ ነው። አሁን ችግሩ ምንድን ነው? ታሌንት ፉል የሆኑ ኤአይ ላይ ሊሰሩ የሚችሉ ሌበር ፎርስን የመሰብሰብ ችግር ይመስለኛል እንጂ ኢትዮጵያ ልክ እንደ የትኛውም ሀገር በኤአይ ቶፕ ልትሆን የምትችልባቸው አጋጣሚዎች አሉ። በጣም እየሄደ ነው። አሁንም ዲፕ ኢንሳይት እንዲኖር የሚያስፈልገው ነገር ሌበር ፎርሱ ላይ መስራትና ሰዎችን ማንቃት ዳታ ኦንላይን እንዲኖር ማድረግ ነው። ትሬን የምናደርግባቸውን ዳታዎች ማብዛት ነው። የሀገራችን ሎካላይዝድ የሆኑ ነገሮች እንዲመጡ ማድረግ ላይ ከአፍሪካ ሀገራት የተሻለ ይመስለኛል የእኛ ያለንበት ሁኔታ። ኢቲኤክስ ባለፈው ባቀረቡት ኤግዚቢሽን ላይ በጣም ብዙ የሚገርሙ ነገሮች አሉ። የሰው ሰራሽ አስተውሎት በተለያዩ ዘርፎች ምርታማነትን ማሳደግ፣ ጊዜንና ወጪ መቆጠብ፣ አስቸጋሪና ውስብስብ የሆኑ ስራዎችን ማከናወን እንዲሁም የስራውን ጫና መቀነስ ከሚጫወታቸው አዎንታዊ ሚናዎች ጥቂቶቹ ናቸው።